የፍቅር ክፋት ለአደይ ብቻ ሳይሆን ለእህቷም ተረፈ። አደይን እንግዲህ ክንጎ ወይም ንጉስ እየተጫወተባት ይገኛል። እናም አደይ እየዋዛ አይደለችም። እሱ እንደሚያስባት ተራሴት ወይም ደግሞ በፈለገ ሰዓት እሱ እንደሚፈልገው እምትሆንለት አይደለችም። እናም በጣም አስቸግረዋለች። አሁን በመጠጥ መንፈስ ተነሳስቶ አደይ እንደፈራት በጣም ያሳዝናል። እውነት ለመናገር ይህ ሁሉ ፍቅር ያደረገችውና የጠነሰሰችው ነገር ነው። ዴቭ እንግዲህ በጣም በመናደድ ከኢላ ጋር ሂዶ ተጣላ አደይ የት ናት በማለት እንዲሁም ደግሞ ያስቀመጸችው ደብዳቤ የአደይ ሳይሆን ፍቅር የጻፈችው ደብዳቤ ነው። እናም ባረኮትም ከስራ ቦታው አደይ ደወለችለት። ምንነሽ ነው እያለ ቢልም ኪንጎ ደርሶ ግን ስልኩን ቀማት። አደይ አሁን ማን ይድረስላት? እውነት በጣም ያሳዝናል። ፍቅር፣ አረመኔ ጨካኝ፣ አላፈር ብላ ሽምጥጥ አርጋ ካደች። ሲቀጥልም ደግሞ እህቷ ብርሃንን እጎዳና ላይ ጣለቻት። አደይ አሁን ምንድን ነው የሚበቃት? ያሳዝናል። ብርሃን ህመምተኛ ናት ግን መቋቋም አቃታት። ሰላም ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ እንግዲህ ዛሬ ኪንጉ ወይም ንጉሱ እያሰቃያት ይገኛል። ይሄ ሁሉ የተደረገው ምንድን ነው? በፍቅር ምክንያት ነው። ፍቅር ኢላቤት ሂጂና ስሪ ብላ ላከቻት። አደይም የታዘዘችውን ሰርታ ስትመለስ ንጉሱ እንዲጠልፋትና አስገድዶ እንደፈለገ እንዳደርጋት ፍቅር ተነጋግራለች። ከዛም ይሄን ካደረገች በኋላ አግተናታል፣ ጠልፈናታል፣ አግተናታል ካሯት በኋላ ደብዳቤ ጽፋ ከደብ ክላስ አስቀመጠች የራሴን ህይወት ኑር ያለው ባል አግብቶ ትዳር መስርቶ ልጆች እየወለድኩ ህይወቴን መኖር ፈልጋለሁ። እናም ደብ፣ ከዚህ በኋላ ከአንተ ጋር ምንም ያገናኘን ነገር የለም። ይህን ስልህ በአንተና በእኔ መካከል እንድታዝንብኝ አልፈልግም። ስለዚህ ይሄ ምርጫዬ ነው የሚል ደብዳቤ ጽፋለች። ግን ፍቅርናት አደይ አይደለችም። ከዛም ክላሱ አስቀምጠዋለች ደብ ክላስ። ደብ ደግሞ ሁሉም ቦታ ፈልጎ ሲያጣት ፍቅርን አደይ የት ናት ብሎ እንቃርጉ ያዛት። ከዛም አላቅም የት እንዳለችም አላየሁልህም አለችው። ከዛም በጣም ተናደደና እክላሱ ሲገባ የአደይ ጽሁፍ ሳይሆን የፍቅር ጽሁፍ ነው። እሱም ያንን ደብዳቤ እንቃርጉ ይዞ የምታውቂው ነገር አለ እንዴ? በቃ አደይ እኮ አላቅም አላት የምታውቂው ነገር ካለ ንገሪ ሲላትም፣ ደብ እኔ ካንተዎች መልካም ሰውና ለአደይ የሚያስብላት ሰው አላገኘውም። አላቅምም እዋክን እህቴም ፈልገህ እንደምታገኛት ቃል ግባልኝ አለችው። ከዛም እኔ ምንላርክ ምንላርክ አላት። እሺ የምታውቂው ነገር አለ እንዴ አላት። ማለት ምን አለችው። እማቀው ነገር ጧት ፍቅር ለኢላ እጅ ስራ ስሪለት ብላ ልካት እኔን ደግሞ እዛን እዚህ እንዲሰራ እንደጠይቀችኝ እና አዴ ደግሞ ቤት ውስጥ ምግብ ሰርታ እኔ እንዳልደክም ብላ እንደሄደች ነው የማውቀው አለችው። ምን አ አዎ ኢላ ቤት ስትለውም ደብዳቤ አሳያት። ምን ደብዳቤ ላይ ኮ በቃ የራሴን ክዳር ልኖር ህይወቴን ልኖር የሚል ነው ሲላትም በብፁም አባቴ ይህን ነገር ታወቀ ጥሩ ስለማይመጣ፣ አደይ ይሄንን አታረግ፣ ስለዚህ እንደዚህ አትበል አለችው። ከዛም ማን የጻፈው ደብዳቤው ስትለው፣ እንዴ ብርሃን እያቀለርፍብ ነው አላት። የእውነቴን ነው እስኪ ያምጣው ብላ ስታዩ፣ ይሄ ጽሁፍ የአደይ አይደለም። በፍጹም በፍጹም፣ የአደይ አይደለም። አደይ አይደለም የጣፈችው። ይህ ሁሉ ያደረገችው ፍቅር ናት አለችው። ከዛም አሁንም ተናደድና እየሮጠ ሄዶ ኢላ ቤት በእርግዶ ገባ። ኢላና ሊዲያ አልጋ ላይ ቁጭ ብለው ነበረ። ልተኝ እፈልገሻል መሰል ሊሄድ እያላት እያለ ኢላ እንዴ ወይን ነው የምትሄደው የበቃንልኮ አለች ሳሉ እንድተኛ እና አንድ ጋር እንድንተኛ ታምረ ትፈልጊያለሽ አላት። እንደምን ችግር አለሁ አለች። እንደዛ ሲባባሉ ዳዊት በርግዶት ገባ። ከዛም ፍቅርም ተከትለዋለች። ደነገጡ። ከዛም ዘሎ እንግዲህ ይላናነቀው ምን እየወንክ ነው አለው። አደይ የትናት ብሎ መታው። እኔ አደይ የምትባል አላቅልህም። እኔ አደይን አልጠራሁም። ፍቅር ናት ምግብ ትስራለህ ብላ ይላከቻት አለው። እና አንቺ ትነገሪ ምንዝም አደረገሽ አህላት አላት። ሊዲያን አዎ ልክ ነው አለች። ምን አለ። ከዛም ሊዲያም እንደዛ ስትል አንቺ ምን ትሰሪ ያለች ሲላትም፣ ይላየጋ እንዳይደብረው ብዬ አለች። ቀስ ብለሽ ነው የውጭ ሲለውም ሲላትም እሷም ደንግጣሻ አለች። ከዛም ቀጠለና እዩልክ የሊዲያ ወንድም ነህ ብዬ ነው እንጂ እንደዛ ስዘነዝርብኝ አንተ መምጣት ጠፍቶ ወይም ፈርች አደለም መጀመሪያ ተረጋጋ ስለዚህ አሁን ውጡኒ ከቤቴ ብሎ ጮኸ። ፍቅርም እኔ አላኩም እ አለች። በጣም ተናደደባት። ኢላም አስወጣቸው። ተያይዘው ቤታቸው ሄዱ። አደይ ደግሞ እንግዲህ ኪንጎ እያሰቃያት ነበረ። እናም ሊስማት ሲል ነከሰችው። አንቺ ውሻ ብሎ ሊመታት እንዳለ ከውጭ ሰው ጠራው። መጣሁ አለ እና ስልኩን ደግሞ ለጓደኛው ደውሎ ልጅቷ እያስቸገረች ነው ምናምን አለው። መጣሁ እባክህ ሲለውም፣ ከዛም ስልኩን አደይ አጠገብ አስቀምጦት ሄደ። አደይን እጇን አስሯታል፣ እግሯን አስሯታል፣ አፏንም ፊቷንም ሸፍኗታል በፔስታል ብትሞትስ። ከዛም አደይ እንደ ምንም ብላ ባርኮት ጋር ደወለች። ባርኮት ስራ ቦታ ነበር። ከዛም ከዛ በፊት አደይስ ደውዬላት ለምንድነው ስልክ የማታነሳው እያለ ነበር። ከዛም ስልኩን ሲያነሳው ማርኮት ማርኮት፣ ድረስልኝ ችግር ውስጥ ነኝ እያለችው ነበረ። ከዛም አደይ አደይ፣ ምን ሆነሽ ነው፣ ምን ተፈጥሮ ነው እያለ እያላት እያለ እንግዲህ ንጉሱ መጥቶ ወይም ኪንጉ ስልኩን ዘጋና እጠፈጥሻለሁ አንቺ ውሻ አላት። ከዛም ድሮን ፍቅር በልክ እንጂ ዱላ እንጂ ፍቅር አይወድላትም ብላኝ ነበር፣ ሴቶች ስትባሉ አላት። ምን ፍቅር ሀደች በደንብ ነግራኝ ነበር ፍቅር። አሁን አደይ ጠረጠረ ፍቅር እንደዚህ እንዳስደረገቻት የሚገርም ነው። እንግዲህ ጓደኛውን ደውሎ ኪንጎ ጠላ የሚያሰክር ይዞለት እንደሚመጣ ነገረው። ኪንኮት ተለመደው ቦታ ቁጭ ብሎ እያለ ኢላና ኢላና ሊዲያ እየተሄዱ ጉዞ እያደረጉ ነበር። ይኸውልህ ይሄ ይሄ ነው አደይን እያስቸገራት የነበረው እሱ ነው። እርግጠኛ ባልሆንም እሱ ነው። በፍቅር ጋር ደግሞ ይተዋወቃሉ። ፍቅር እንግዲህ እንደዚህ አድርግ ብለውን አለችው። ኢላ እርግጠኛ ነሽ ፍቅር እንደዚህ ታደርጋለች? አላት አንዴ አውሬ ነች አለችው ያሳዝናል አለ ኢላም ከዛ ቀጥላ እቤት ሲሄዱ በጣም ይገርማል እሱን ታዩና ወንድምሽ እንዴት ነው ተረጋጋ አላት እሱ በጣም ብሶበታል በጣም ከምነግር በላይ አለች ፍቅር ደግሞ ሁሉም ሞተውልኛል ብላ የአደይን እህት አንቺ ገረድ ኮተት አንቆሻሻ! ያችኛዋን ተገላገልኩ ስል አንቺ ደግሞ ደብል ለማማለል እየሞከርሽ ነዋ። በያን ከዚህ ውጭ አለቻት። እባክሽን ፍቅር ቢያንስ እስከ ነገ እኔ እንደዛ አይነት አይደለሁም። ነገ እህቴ እስከምትገኝ አለቻት። ምን የእርዳታ ጥርቅም ቤት መሰለሽ እንዴ? ነ ውጪ ኮተትሽን ይዘሽ በማለት አስወጣቻት። ይወጣልሻላ ብላ በረንዳ ላይ ሆና እያለቀሰች እያለች ፍቅር የምትባል ሰይጣን ልብሷን በፔስታል አድርጋ አምጥታ ወረወረችለት። ስታለቅስ ደስ ብሏታል። ከዛም ውጪ አይንሽ እንዳ ላይ ውጪ ሀለቻት ፍቅር። ከዛ እንግዲህ ብርሃንም አማራጭ የላትም በዛ ላይ ኦፕሬሽን ተደርጋለች። እየተጎተተች ወታ ጎዳና ወደቀች። በጣም ያሳዝናል። ባረኮት መጥቶ ዳዊትን አናገረው። ካፌ እዩልክ ደብዳቤውን ይሄ ደብዳቤ የማን ነው ብሎ ሰጠው። አደየም በፍጹም አታደርግም። ይሄ ደብዳቤ አጻጻፍ ደግሞ የፍቅር ነው አለው እኮ እህቷም ያለችው የአደይ አይደለም ነው ያለችው። እናም ፍቅር ናት እዚህ ውስጥ እጇ ያለባት አለው። ወይ ፍቅር፣ የፍቅር አውሬነት ከቀን ወደ ቀን እየባሰ መጥቷል። አለ። በዚህ ስሜታዊ የሆነ ፍቅር ምንም እንዳትላት፣ አታናገረም በፍጹም ምንም ብታረጋት አትናገርም አለው እና ዝም እንድላት ነው አለና፣ ባርኮት ቤት ሄዶ አንቺ ፍቅር እያለ እነቃርጎ አደየትናት አላት። አላቅም ገደልከኝ፣ ገደልከኝ፣ ባርኮት ገደልከኝ አለችው። ገና አገልሻለሁ አደይ ያለችበትን ካላወጣሽ እገልሻለሁ አላት። ከዛ እሷም አማራጭ የላትም። ለሰራተኛ ብለህ እኔ ንእትህን እየገደልክ ነው ወንድሜ አይደለም አውሬ ነህ አለችው። ከዛም እገልሻለሁ ሲላትም ለቀቃት። ከለቀቃት በኋላ እንዴ በቃ ተወኝ ብላ ወደ ውስጥ ገባች። አመለጠች። በኋላ ደግሞ ተሰባስበው ቁጭ እንዳለው እሷ ኖርማን ሆኗ ስልኳ ላይ ትስቃለች። ሁሉም ተክዘዋል። ባሪኮት ይንጎራደዳል። ከዛም ሊዲያ አአ አለች። ምን ነው አሏት። የአደይ እህትስ ምን እውነትም የት ናት የት ናት ሲሏት መጉረጥረጥ ጀመረች። ፍቅር እውነትም የት ናት ሲሏትም ዝም አለች። ከዛም ሁሉም ደነገጡ። ያደይ እህትስ ፍቅር፣ ያደይ እህትስ ብሎ ሲጠይቋት ተንተባትባ ተንተባትባ አላቅም እኔ አላቅም አለች እንዴ፣ ፍቅር ሲላጥላ ሄደች ተጥያቄ ለመሸሽ ያደይ እህት ጎዳና ላይ ወርቃለች። ከዛም ልትፈልጋት ወታ ይሆን እንዴ አለባርኮት በፍጹም ልትፈልጋት አትወጣም ምክንያቱም ሰፈሩን አታውቀው። ስለዚህ እኔ የማስበው አሁንም ተደጋጋሚ ጥፋት ያደረገችው ፍቅር ናት አለ ዳዊት። በጣም ያሳዝናል። ፍቅር ጭራቅነቷ እንደ ቀጠለ ነው። አዴ ደግሞ እንግዲህ ጠላ ጠጥቶ ልደፍራት ሲልም እየታገላል ነበር። እዋክህን ምንም አታደርገኝ እያለችው። እናም ደግሞ እኔ መቼም ልወድህ አልችልም ወንድ ልጅ በፍጹም እንዲቀርበኝም አልፈልግም፣ አለችው ኬንጎን። ድሮም ብትር እንጂ ፍቅር አይወድላችሁም። አሁን በዚህ በቀበቶ እየጠበስኩ ነው ግደታ እንድስምሽ የምታደርገኝ አላት። ከዛም ሊመታ ሲያስፈራራ ሳማት ዝም አለች። ቀጠለና አሁን ያለ ሀይሉን የመጠጥ ሀይሎቹን አደይ ላይ ለማስተላለፍ ሞከረ። በጣም ያሳዝናል አደይ አሁን ምንድን ነው አማራጯ? በዛ ላይ በፊቷ ላይ የእህቷ ሁኔታ ውል ውል ይላል። እህት አለችኝ እህት የለህም ወይ እዋክህን እያለች ብትለምነውም፣ እሱ ግን ጨከነባት። ኪንጉ ነገር ግን አደይን መድፈር ሳይሆን የፈለገው በፍቅርና በጓደኛው ግፊት ነው። ጓደኛውም ምንድን ነው እኔ እንደዚህ አደይ ነግሰው ጎዳ እንደሳወጥቶበታል። እኔ ብራምባር ሰብረሃል እያልኩኝ ጭራሽ ተሞጫጭራ ትመጣለህ አለው። ልጅቷ አኮ አደይናት የዋዛ አይደለችም፣ እኛ እንደምናስባት አይደለችም አለ። ከዛም እና ምን ጠበስ፣ አሁን ጠጣ ይሄን ከጠጣ እምንይት ታደርገዋለህ፣ ድፍረት ማበረቻ ነው አለው። ግጥም አድርጎ እየጠጣ እያለ ግን ሳትፈልግ እንደዚህ አድርጊ፣ በኋላ ብጠላኝስ አለው። እንዴ ድሮስ መቼ ወደደችና ነው? ምንድነው ይህ ፍርሃት? አለው ጓደኛው። ከዛም ይህን ጊዜ ቢያንስ የምትፈልገውን ነገር ማገኘት አለብህ፣ ስላልወደደችው ስለወጠላችሁ ምንም የሚመጣ ነገር የለም አለው። አሁን ኪንጎ እነሱ ያሉትን ነገር ለመፈጸም የአቅሙን ያክል እየታገለ ይገኛል። በጣም ያሳዝናል። እውነት አደይ ይሄ ይገባታል ወይ አይገባትም? ፍቅር ግን አውሬነቷ በጣም መጥፎን ነው በማይወዳት በማይፈልጋት ሰው ይበልጥ ሌላ ሰዎችንም እያሰቃየ ትገኛለች። በጣም የሚያሳዝንን አደይን እንዲሁም ደግሞ ዴቭንና ማርኮቴን የሚወድ ላይክ፣ ሰብስክራይብ እያደረጋቸው እንግዲህ የፍቅርን ጭካኔ የምትጠሉ ደግሞ ሰብስክራይብ አድርጉ፣ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ የአደይ ስቃይ እንደቀጠለ ነው ማለት ነው። እኔ የእውነት በጣም የሚከብድ ነገር ነው። በሀገራችን ላይ እንደዚህ መጥፎ ሰዎችም እንዳሉ የሚያሳይ ነው። ከቻናሉ ጋር መልካም ቆይታ ይሁንላችሁ። ሰላም አሌኩም።